ያረጠች ሴት ስትቀናጣ ያዘልላታል ልክ እንደ ፌንጣ አሉ። እንደ አንተ አይነት ባለቤት አይነት እኮ ነው ቴ ዛይስቶፍ ሱሉልታ አም ዘ ሚድል ኦፍ ሳምቡሳ አይገርምም አሮጊት አግብተ ከመታይ አበሳ ሳምቡሳ እየበላ ወደ ቦሌ አራብሳ እንደ ማለት ነው። ቀንጥሎ እንጂ የወንዶች ጉዳይ የሚኮራበት ምርጥ መዳፍ አንባቢና ራይ ተናጋሪ እኮ ነኝ። ነገር ያለው ሰውዬ ወደዚህ ማትበል ወደዚህ ማትበል እንቅጮን ስተኙ ማታ ማታ ፈሷን ያመልጣታል እንዴት ነው የፈሱ አይነት ቶሎ ቶሎ ነው ሸጋ ነው ኦኬ ሸጋ ነው ያው የምርመራው ያው የፈሱ ምርመራ ውጤት አይነት እንደሚያሳየው ከሆነ ዝኸርት ቢት ኦፍ ውመን ዩር ዋይ ኢዝ እቴጌ ምነን በሚባል በሽታ ተጠቅታለች ባለቤቷን ከልብ ያመነች ፍቅሯን በፈስ ትገልጻለች በተባለ በሽታ ነው ትቀልዳለህ ወይ ትለኛለህ እንዴ ራስህ ትቀልዳለህ እንዴ ቴ ወፍራም ሴት ማግባቱ ችግሩ ለባል ነው። በኦርኬስትራ ታጅቦ መተኛት ብቻ ነው ብዬ ከተናገርኩ ስንት ጊዜ ሞልቶኛል። ያከራየሁትን ቤት በባለቤት ምክንያት አጠንቡት ሰማኛል። በባለቤት ምክንያት 500 ብር ቤት ክራይ ጨምሬአለሁ። ወይ ትከፍላላችሁ፣ ወይ ደግሞ ኩርት ፌስታል የማይሞላ እቃችሁን ይዛችሁ ትወጣላችሁ? ደምባዣም ምን ይለኛል፣ ከስንቱ ጋር ነው እኔ የምጣለው፣ መባላው እንዴ